አንተ አንድ ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልም ጭራሽ ስሜ ሳይጠራ ሲቀር አይሚት ሙት እንዴት እንዳለቀስኩ እዛ ጋ ነኝ ነኝ። ሚካኤልም ፋሚሊ፣ አረ ይሄ ነገር እኔ እኔ በየትኛውም የሚሰጡ ኮንቴንቶች ላይ የሚሳደቡ ሰዎች የሚቃወሙት ሰዎች አሉ። በዛ መልኩ እንዲጠፋ ስለማልፈልግ ነው። ምክንያቱም ይሄ ልጅ ገና በጣም ብዙ መስራት የሚችል ልጅ ነው። ነገር ግን እንዴ በትንሽ ነገር እሱ ምናልባት ለክፋት አላደረገው ሊሆን ይችላል እንግዲህ እርቀናቸውን የተመለከትናቸው ልጆች አሉ ራቁታቸውን ጡታቸውን እያሳዩ ከላይ ኮት ብቻ ለብሰው ማለት ለዚህ ይሄ ዌስተርኑ መንፈስ በደንብ ኢትዮጵያ ውስጥ ገብቷል። ለምላቸው የሜዱሳን የፀጉር ስታይል ተሰርቶ የመጡ ግለሰቦችንም ተመልክተናል። እንግዲህ ሜዱሳ ያው ላይቭ ማለት ህይወት ያለው እባብ ነው። የጸጉር ስታይሏ ያጋስተ ቅዱስ ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋሃዶ ልጆች ልብ የሚሰብር ትልቅ ሀዘን ነው። በሞቀ ቤት እየኖርን ወለሉ አፈር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 ልጆች እንድትረዱን ስንል በአጋይስት ዓለም ስላሴ ስም እየጠየቅነን ያለን እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ ቅድስ ስላሴ የቤተ ክርስቲያን የበረከት ስራ በጋራ እንነሳ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ቻናል የተከታታዮች እንኳን ለአመታዊ የጽዮን ማርያም ክብረ ባህል በሰላም አድረሳችሁ ማለት እፈልጋለሁ እንግዲህ በትናንትናው ዕለት ጂ ፓወር ክሬቲቭ አዋርድ 2025 ተካሂደዋል አዲስ አበባ ውስጥ እጅግ በደመቀ ሁኔታ እዛ ላይ የታዘብናቸው ነገሮች አሉ እነሱን እንነጋገርባቸዋለን እዛ ላይ ምን አይነት ክስተቶች ታዩ ምን አይነት አለባበሶች ታዩ እነዚያ አለባበሶች በትውልዱ ላይ ምን አይነት ተጽዕኖ ይፈጥራሉ የሚለውን ነገር እንመለከታለን ከዛ ውጭ ግን አጠቃላይ ድባቡን ስንመለከት እንግዲህ በጉጉት ሲጠበቅ የነበረ ነው። ጂ ደስ 2025 ማን ያሸነፋል የሚለው እንኳን ማነጋገር ከጀመረ ውሎ አድሯል። በተለይ ደግሞ በአዶናይና በዩቲናስ መካከል የነበረው ፉክር በብዙዎች ዘንድ ትልቅ አጀንዳ እንደነበረ የሚታወስ ነው። ዞሮ ዞሮ ግን ቀኑ ደርሶ አሸናፊዎቹ ታውቀዋል እና በዚህ መሰረት አሸናፊዎቹ እና ማን ናቸው የሚለውን እንመለከታለን። ከዛ በኋላ ግን አጠቃላይ ድባቡ ምን ይመስል ነበር የሚለውን ወደ ትዝብታችን እንሄዳለን። ምክንያቱም እንደዚህ አይነት ነገር ላይ ብዙዎች የሚመለከቱት እንዲህ አይነት ፕሮግራም ላይ ወጣቶች በጣም ስለሚሳቡ ጥንቃቄ ማድረግ ያስፈልጋል። ከአለባበስ ጀምሮ ከአለባበስ ጀምሮ ምክንያቱም እነዚህ ሰዎች ተጽዕኖ ፈጣሪዎች ናቸው። ቲክቶኮቹ በበጎም ይሁን በተቃዳሚ ተጽዕኖ ፈጣሪዎች ናቸው። ስለዚህ ተጽዕኖ የሚፈጥር ሰው ደግሞ ኃላፊነት ሊሰማው ይገባል። ኃላፊነት የማይሰማው ከሆነ እና የራሱን አቴንሽን ሲከርነት ብቻ ትኩረት አድርጎ የሚመጣ ከሆነ አደጋ ነው እና ውጪዎቹ፣ በዛ አይነት መንገድ ነው የጠፉት እና በነገራችን ላይ የውጭ ይ ዌስተርኑ መንፈስ ቲክቶክም ላይ ይሁን ዩትዩብ አዋርድ ላይ የሚደረገው አጠቃላይ ሁኔታ ኢትዮጵያ ላይ በደንብ ጥላ እንዳጠላ ይታወቃል። በነገራችን ላይ 2025 ኢትዮጵያ ውስጥ ብቻ አይደለም አውስትራሊያም ላይ የቲክቶክ አዋርድ ነበረ። እዛም ላይ የተለያዩ ክስተቶች ታይተዋል። ነገር ግን አሁን የኛ ወቅታዊ አጀንዳ የሀገራችን ስለሆነ እዛ ላይ ነው ቆይታ የምናደርገውና እንዲህ አይነት ነገር ላይ ብዙ ብዙ መደረግ የሌለባቸውን ነገሮች ተመልክተናል ቅሬታዎቹም ቀርበዋል ቅሬታዎቹ ምንድን ናቸው የሚለውንም ነገር እንመለከታለን ከዛ ውጭ ግን ምንድን ነው የሆነው አሸናፊዎቹ እነማን ናቸው በጉጉት ሲጠበቅ በነበረው ዘርፍ እነማን አሸንፎ የሚለውን እንመልከት እንግዲህ ፌኒስት የተለያየ ካታጎሪ ነበረ በዛ ካታጎሪዎች ውስጥ አሸናፊ የሆኑት ታውቀዋል በዚህም መሰረት ፌኒስ ኮሜዲ ኮንቴንት ሜል ደምነት ኖሪ አሸናፊ ሆናል። ከሴቶች ፌመስ ኮሜዲ ኮንቴንት ኔትሱ አሸናፊ ሆናለች። እንዲሁም ደግሞ በቤስት ሶሻል ኢምፓክት ኮንቴንት ዶክተር አብይ ታደሰ አሸናፊ ሆናል። ዶክተር አብይ ታደሰ በዚህ ዘርፍ ብቻ አይደለም አሸናፊ የሆነው ቤስት ሄልዝ ኤንድ ሜዲካል ኢንፎርማቲቭ ኮንቴንት በሚለውም ዶክተር አብይ ታደሰ አሸናፊ ሆናል። የሚጠበቅ ነው እንግዲህ ብዙ አስተዋጽኦ ያደረገ በርካታ ህፃናትን ደስታ ያጋባ ከበርካታ ህፃናት ጋር በደንብ ግንኙነት የፈጠረ የህክምና ባለሙያ ነው። ይሄ የግል አስተያየት ነው። ይገባዋል። ሌላው እንግዲህ የዘመን አዋርድ ካታጎሪ ላይ ስቶሪ ባይ ሶፊ እንዲሁም ደግሞ ስቲም አዋርድ ቲቸር ዳኒ፣ ቲቸር ዳኒንም ያው ብዙዎች ያውቁታል። በክሬቲቭ ኤዲቲንግ አንድ ኤፌክትስ ዘርፍ የካያ ቤተሰቦች፣ በቤስት ዳንሰር ፐርፎርመር ዘርፍ ዳዊት ታዬ እንዲሁም ደግሞ በቤስት ሚውዚሺያን ር ፕሮዲውሰር ዘርፍ መታፈሪያ፣ እንዲሁም በቤስት ትራቭሊንግ ኮንቴንት ዘርፍ ሲያ ኢትዮጵያ አሸናፊዎች ሆኗል። ሌላው ይጠበቅ የነበረው እንግዲህ ብሮክ ኒውስ ነበረ። ብሮክ ኒውስም በለስ ቀንቶት በቤስት ኢንፎርማቲቭ ኮንቴንት አሸናፊ ሆኗል። ይምጣ ይምጣ አላውቅም ቻይና እንደነበረ አቃለው ኢቨንት ላይ ተጋብዞ እዛ ነበረ። ብሩክ ኒውስ እንግዲህ ሽልማቱን እዛ ሆኖ ያገኝ እዚህ መጥቶ ያገኝ እርግጠኛ አደለሁኝም። ዞሮ ዞሮ በቤስት ኢንፎርማቲቭ ኮንቴንት አሸናፊ ይሆናል። እንዲሁም ደግሞ እንግዲህ በቤስት ስፖርት ኢንፎርማቲቭ ኮንቴንት ሁለት ተፎካካሪዎች ነበሩ። ከሁለቱ ተፎካካሪዎች አቢይ ዩኤል አሸናፊ ይሆናል። በቤስት ኢማርጂንግ ቲክቶከር ዘርፍም ዋንባመል 9 አሸናፊ ሆነዋል። በቤስት ስፖርትስ ትስ ፊትነስ ፎር ሄልዝ ኮንቴንት ዳኒ ፕላስቸር፣ እንዲሁም ደግሞ በጣም ይጠበቅ የነበረው እንግዲህ አዶናይ ነው። አዶናይ ሁለት ዘርፎችን ከሁለት ዘርፎችን በላይ ሊሆን ይችላል። እዚ ላይ ያለውን ልንገራችሁ። በቤስት ላይፍ ስታይል ኮንቴንት አሸናፊ የሆኗል አዶናይ። እንዲሁም ደግሞ በቤስት ሞቲቬሽናል ኮንቴንትም አሸናፊ የሆነው አዶናይ ነው። በቤስት አርቲስት ፔንተር ፖት ዘርፍ ደግሞ ሀፍቲ አሸናፊ ሆኗል። በቤስት ቲክቶክ ሼፍ ዘርፍ ካሌብ ዳንኤል፣ በቤስት ላይቭ ስትሪመር ዘርፍ ናሆም ፎንቲ፣ በላይፍ ታይም አዋርድ ዩቲ ጭላሎ አዋርድ ላይ እስኪለው ኢንተርቴይንመንት አሸናፊ ሆነዋል። በእጅ ፓወር አዋርድም አሸናፊ ሆነው አዶናይ ነው። እንዲሁም ቲክቶክ ሾርት ሙቪ ቪዲዮ ኦፍ ዘ የር በሚለው አዋርድ በኤንጂ በስማይል ቻሌንጀር ዩቲናስ አሸናፊዎች ሆነዋል። ጥሩ ነው። ማንም ሰው እንግዲህ የልፋቱን ውጤት ሲያገኝ ደስ ይላል። እንዲህ አይነት ነገሮች ሌሎችንም ወጣቶች በተለያየ ዘርፍ ላይ ያሉ ወጣቶችን የበለጠ እንዲሰሩ የበለጠ እንዲተጉ ምክንያት ይሆናል። እዛ ላይ ምንም ቅሬታው የለንም። እንዲህ አይነት ነገር ደግሞ ኢትዮጵያ ውስጥ ብቻ አይደለም እየተካሄደ ያለው ቲክቶክም፣ ዩትዩብም በሙዚቃውም በኢንተርቴንመንቱም አዋርድ በተለያዩ አለማትም ላይ በተለያዩ ጊዜያቶች የተለያዩ አዋርዶች የሽልማት ፕሮግራሞች ይዘጋጃሉ። እሱ ላይ ማንም ሰው ቅሬታ የለውም። እንዳልኳችሁ አንድ ሰው ለፍቶ ውጤታማ ሲሆን ሌሎችን ስለሚያበረታታ እሰየው ይባላል። አሁንም አዶናይን ጨምሮ እንግዲህ ሌሎችም በተለያየ ዘርፍ እንደ አዘጋጁ ያስቀመጠው የሽልማት አይነት ሽልማታቸውን አግኝቷል። ያው መኪናውን አዶናይ ወስዷል፣ በጣም የሚጠበቅ የነበረው እሱም ስለነበረ ነው። ከዛ ውጭ ግን የገንዘብ መጠኑ ይለያይ እንጂ በተመደቡ ባሸነፉበት ዘርፍም ገንዘብ ያገኙ አሸናፊዎች ታይተዋል እሰየው ነው ጥሩ ነው ጥሩ ነው ነገር ከነጎዲያ የበለጠ እንዲሰራ ምክንያት ይሆናል ነገር ግን እንደዚህ አይነት ፕሮግራም አዘጋጆች ኮንቴንት ላይ ትኩረት ቢያደርጉ ጥሩ ነው ነው የማስበው እና እነዛ ኮንቴንቶች ትውልድ ላይ ምን አድ ያደርጋሉ አድቫሊቸው ምንድን ነው አንድ ሰው በጣም ሰው ስለወደደው እና በጣም ስለገነነ ብቻ ኮንቴንቱ ምን የሚሆን ምን አሸናፊ ሆናል ነው ወይ? ነው የበለጠ መብቱ ስላላቸው ኮንቴንቱ ላይ በደንብ ጥራት ያለው ኮንቴንት ላይ ትኩረት አድርገው ቢሰሩ ነገ ማንም እየተነሳ ከባህል ጋር የሚጻረር ኮንቴንት ይሰራል ብዬ አላምንም አላስብም። ዝግጅቱ ይበል የሚያሳይ ቀጥል የሚያሰኝ ነው። ነገር ግን የሚያሸንፉትና ለሌሎቹ ተምሳሌት የሚሆኑት ሰዎች ሀገርን አንድ እርምጃ ከማራመድ አንጻር ምንድን ነው ቫሊዩ አድ ያደረጉት የሚለውም ነገር አብሮ ቢታሰብ ጠቀሜታ ይኖረዋል ብዬ አስባለሁ። እዚህ አዋርድ ላይ እንግዲህ ከታዘብናቸው ነገሮች መካከል አንደኛው ምንድን ነው ሱራጃ እንግዲህ ብዙዎች ሴላም ነው በሚለው ንግግሩና በሚሰራቸው ኮንቴንቶች ያውቁታል። ተከታዮች አሉት። ብዙዎች እንደውም የእሱ ተጽዕኖ አርፎባቸው በራሳቸው መንገድ ያንን ነገር ሲቀባበሉት በተለያዩ የቲክቶክ ፕላትፎርሞች ላይ ተመልክተናል። እና ይሄ ልጅ እንግዲህ በደል ተፈጽሞብኛል ሲል ቅሬታውን አቅርበዋል። እና ምንድን ነው የተፈጸመበት፣ ምንድን ነው የሆነ የሚለውን ነገር አይተን እንመለስ። ሚሙ እኔ አሁን ዛሬ ያሉት ስለ የሆነ ክብር

እኔ ማለት ነው ፋሚሊ ማርያም፣ በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው ሁለት ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው የማህበይቴ ነህ ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ፣ ግን ከልቤ ደበረኝ፣ ደበረኝ፣ በጣም ደበረኝ። ምክንያቱንም አቀባው እንትን ብዬ ነው የወጣሁት። በቃ ተነስቼ ነው የወጣሁት፣ በጣም ሲያስጠላኝ ማለት ነው እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላቸው፣ የው የዛሬን ቀን የው ሚካኤል ያሳድረን። ቻሌንጅ ሰጠውኛል ዘፈን እንደቁ ይፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን አምስት መቶ ሰው ከሰራበት አንተ አንድ ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። እንግዲህ ቻሌንጅ ሰጠውኝ ነበረ። እንደቁ ይፍጭ አይነት ዘፈን ሰርተህ አምስት መቶ ሰው ከሰራበት አንድ ሚሊዮን ብሩን ታሸንፋለህ የሚል ቻሌንጅ ሰጠውኝ ነበረ። ነገር ግን ጭራሽ ስሜ አልተነሳም እና አልቅሻለሁ። በጣም ተሰምቶኛል፣ በጣም ደብሮኛል ነው ያለው። እንግዲህ የዓመቱ ምርጥ ላይ ተመርጫለሁ ስሜ ግን አልተነሳም እያለ ነው ጭላሉ። አዋርድም አለ እዛ ላይ ጭራሽ ስሜ አልተጠራም። ሦስት ነጥብ ስድስት ሚሊዮን ቪ አለ አምስት መቶ ሰው ተጠቅመው ከሰራ ነበር የተባልኩት ግን ከዛ በላይ አይቻለም ከአንድ ሺህ ሰው በላይ ሰርቶበታል ከሁለት ሰው በላይ ሰርቶታል አሁን ግን ጭራሽ ስሜን አልሰጡም እንኳን አንድ ሚሊዮን ብር እንደ የዛሬ ሚካኤል አያሳድረኝ ነው ሲል የነበረው እንግዲህ ይህን ነገር አዘጋጆቹ ወደኋላ ሄደው ሊያጠኑት ይገባል እንዲህ አይነት ቅሬታ እንደዚህ አይነት ነገሮች ላይ ሲነሱ የመጀመሪያው ጊዜ አይደለም ግን እንዲህ አይነት ያማረ የደመቀ ፕሮግራም ሰርቶ እንደ አይነት ቅሬታ ሲነሳ መስማት ደግሞ ትንሽ ደስ አይልም። ዞሮ ዞሮ የልጁም እውነት ቢታይለት መልካም ይሆናል። ምክንያቱም የሚሰሩ ሰዎች ዲስካሬጅ እንዳይሆኑ ቃል ከተገባላቸው ቻሌንጅ ከተሰጣቸውእና ያንን ቻሌንጅ በተገቢው መንገድ ከተወጡት የተገባላቸው ቃል ሊፈጸም ይሰጣቸዋል፣ የተባሉ ሽልማት ሊሰጣቸው ይገባል። ግን ልጁ እንደሚናገረው ጭራሽ ስሜም አልተጠራም ነው እያለ ያለው አዘጋጆቹ እንዴት ያዩታል? ወደፊት እንግዲህ ምናልባት መልስ ሊሰጡበት ይችላሉ ብዬ አስባለሁ፣ ይህንን ቅሬታ በተመለከተ። ወደ ዋናው ጉዳይ ሲገባ እዚህ አዋርድ ላይ እንግዲህ ብዙ ጊዜ በተለያየ ጊዜ የተለያዩ ኢንተርቴንመንት አዋርዶች ሲካሄዱ በሙዚቃውም ላይ በፊልሙም ላይ ሃሊውድም ይሁን ሌሎች ቦታዎች ላይ የሚገራርሙ ነገሮችን እንመለከታለን። በተለይ ይሄ ከጨለማው ዓለማት አጀንዳ ጋር የተያያዘ ማለት ነውና የእኛ ሀገሮቹ ገብቷቸው ነው ገብቷቸው አይደለም አለ ነው አላውቅም። እሱ ማተሪያ አያደርግም። ነገር ግን በመግቢያ ላይ እንዳልኳቸው በብዙዎች ዘንድ ተጽዕኖ ሊፈጥሩ ስለሚችሉ እያንዳንዱ እንቅስቃሴያቸው ላይ ኃላፊነት ሊሰማቸው ይገባል። አወዳዳሪ ድርጅቱ ሲሸልማቸው እኮ ለሌሎች ሮል ሞዴል ትሆናላችሁ በሰራችሁት ስራ ተጽዕኖ ፈጥራችኋል፣ ብዙዎች ተቀብለዋችኋል የሚል መንፈስን ይዘው ነው። ስለዚህ እነዚህ ሰዎች በተለይ ደግሞ በወጣቶችና በታዳጊዎች ዘንድ በጣም ተቀባይነት አላቸው። አልፎ ተርፎም እድሜያቸው ዘለግ ባለም በአንዳንዶች ላይ ያው እዛ መስመር ውስጥ ባሉት ዘንድ ተጽዕኖ ያሳደሩ ሰዎች ናቸውና ግን በዚህ ፕሮግራም ላይ የአንዳንዶቹ አለባበስ ጤነኛ ሆኖ አላገኘ ውጥም። እኔ በግሌ ማለት ነው፣ በግሌ ወንዶች ሆነው እንደ ሴት ለብሰው ይመጡዋሉ። ምንድን ነው ኮርስ ይገባኛል፣ ትኩረት ለመሳብ ከሌላው በጣም የተለየ ሆኖ ለመታየት አቴንሽን ሲከር መሆን። ይሄ ወስተርኖም ላይ ያለ መንፈስ ነው፣ እና ያ መንፈስ ነው እኛም ሀገር ላይ የመጣውና ነገር ግን ያ በሚደረግበት ሰዓት ላይ የዛን ያህል ደግሞ የራሱ የሆነ ጉዳት፣ የራሱ የሆነ ጥፋት ይኖረዋል። እንዳልኳችሁ እንደዛ ለብሰው ከመጡት መካከል ብዙዎቹ ተወዳጅነት ያላቸው፣ ብዙዎች የሚከታተሏቸው፣ ብዙዎች የሚሰሟቸው በብዙዎች ላይ ተጽዕኖ ማሳደር የሚችሉ ልጆች ናቸው። ግን ወንድ ሆኖ እንደ ሴት ለብሶ መምጣቱ ለምን እንዳስፈለገ አልገባኝም። እና በወንድ አለባበስ በጣም ዘናጭ ሆኖ በጣም ካልም ሆኖ ብዙዎችን መሳብ ይቻላል። እንግዲህ አንዳንድ ኮሜንቶች ነው ለማየት ሞክር ያለው። በነገራችን ላይ እንግዲህ ኢትዮጵያ ውስጥ ካሉ ዩቲዩበሮች መካከል በጣም ከመወዳቸው ነው ብላቸው፣ አንደኛው ጃኒ ነው። ጃኒን እከተለው ይሄ መብቴ ነው። ስፒሪቹዋል ነገር ላይ ብሰራም አንዳንዴ ደግሞ የሚስቡኝ ነገር የመመልከት ነጻነት አለኝ ብዬ አምናለው እና ከማያቸው፣ በተለይ ደግሞ የሀገር ማስጎብኘቱ ላይ፣ በቃ በዚህ እድሜው ሞቲቬሽኑ፣ አሰራሩ፣ ኤዲቲንጉ፣ ሁሉ ነገሩ ስለሚመቸኝ የእሱን ፕሮግራም አዘውትራ ይከታተላለው። ፕላስ ልጁንም እወደዋለው። በቃ ጎበዝ ልጅ ነው። ጎበዝ ልጅ ነው፣ ከዛም አልፎ ደግ ነው። እኔ ፐርሰናሊ ያላወቀው እንጂ ለጓደኞቹ የሚያደርገው ነገር ጓደኞቹ እሱም ብቻውን ይዞ መውጣት ሳይሆን ጓደኞቹንም ይዞ ለመውጣት የሚያደርገው ጥረት ደስ ይለኛልና ከዛ ከዛ አንጻር አዘውትሬ ከምከታተላቸው ዩቲዩበሮች እንደውም በግንባር ቀደምትነት ያለው ጃኒ ነው። እውነት ለመናገር ጃንዬ ይህንን ፕሮግራም ምናልባት የምትመለከተው ከሆነ ቅር እንደማይል ተስፋ አድርጋለሁ። ስለምወደው ነው። የሚወደው ሰው ላይ ትክክለኛ የሆነ አስተያየት ይሰጣል። ምን አጋባኝ ብሎ ማለፍ ይቻላል፣ ግን ይሄ ልጅ እንዲጠፋ አልፈልግም። አሁን አንዳንድ ነገሮችን ሰርቶ አንዳንድ ፕሮግራሞች ላይ በሱ ጉዳይ ላይ የሚሰሩ ፕሮግራሞች ከተሰሩ በኋላ ኮንቴንቶች ነው ያለው እና የሚሰጡ ኮንቴንቶች ላይ የሚሳደቡ ሰዎች፣ የሚቃወሙት ሰዎች አሉ። በዛ መልኩ እንዲጠፋ ስለማልፈልግ ነው ምክንያቱም ይሄ ልጅ ገና በጣም ብዙ መስራት የሚችል ልጅ ነው። ነገር ግን እንዲህ በትንሽ ነገር እሱ ምናልባት ለክፋት አላደረገው ሊሆን ይችላል። አሜሪካ ብዙ ስለኖረ ፋሽን ተከታይም ስለሆነ እድሜውም ስለሚፈቅድለት ምናልባት እሱ የልቡን መሻት ነው ይፋ ያደረገው። ግን እርግጠኛ ሆኖ ለመናገር በዚህ የቲክቶክ አዋርድ ላይ ለብሶ የነበረው አለባበስ ብዙዎችን አላስደሰተም እና ይሄ ነገር ቢቀር ይሄ ነገር ቢታረም ብዙዎቹ ከልብሱም ውጭ ከልብሱም ውጭ ቦርሳ አያያዙ የወንድ አይደለም የሚል አስተያየት ነው የሰጡት። ኦፍኮርስ ው የሴት አይነት የቦርሳ አያያዝ ነው። ያንን ማድረግ ለምን እንደፈለገ አላውቅም። ኦፍኮርስ እንግዲህ እንዳልኳቸው ፋሽን ሀገ በጣም የሚወደድበት ፋሽን የሚከተሉበት ሀገር ውስጥ ስላደገም የተለያዩ ቦታዎች የሚሄደው የሚያየው ነገር ያሳደረበትን ተጽዕኖ ሊሆን ይችላል። ነገር ግን ከተወዳጅነቱ አንጻር ምንም አይነት ብላክ ስፖት እዚህ ልጅ ላይ እንዲቀመጥ ስለማልፈልግ ይህንን አስተያየት ለመስጠት እገደዳለሁ። ትክክል አይደለም። ጃኔ አንተ ምንም ነገር ብትለብስ የሚያምርብህ ልጅ ነህ። ምንም ነገር እንግዲህ ፕሮግራሙ ሲሰራ የሚለብሳቸውን አለባበሶች ያው የፕሮግራሙ ተከታታዮች ታውቃላቸው፣ እና በእነዚህ አይነት አለባበስም ሰውን አቴንሽን መሳብ ይቻል ነበረ። ይሄኛው ግን ይሄኛው ግን እርግጠኛ ከብዙዎች ዘንድም አስተያየት አሰጥቶታል ብዬ አስባለሁ። እንዲህ አይነት ነገሮች ቢታረመው የሚል የግል አስተያየት አለኝ። ሌላው ሌላው እንግዲህ እርቃናቸውን የተመለከትናቸው ልጆች አሉ። ራቁታቸውን ጡታቸውን እያሳዩ ከላይ ኮት ብቻ ለሰው ማለት ነው ለዚህ ይሄ ዌስተርኑ መንፈስ በደንብ ኢትዮጵያ ውስጥ ገብቷል ምላቸው እና አንዳንድ ጊዜ ይሄ የውጭው እኛ የምንቃወመው አይነት ኮንቴንት ይዘት ኢትዮጵያ ውስጥ በእነዚህ አይነት ሰዎች አማካኝነት እየተንጸባረቀ ነው። ለምን ሰው ልብሱን ለብሶ የተሻለ አለባበስ ለብሶ መምጣት ይችላል። እንደውም አንዳንድ ቦታ ላይ ዋጋውን ሁሉ ሲናገሩ ነበር እና እርቃን መጥቶ እኔ የለበስኩት ልብስ ሶስት ሚሊዮን ብር ያወጣል፣ አራት ሚሊዮን ብር ያወጣል፣ አምስት ሚሊዮን ብር ያወጣል ብሎ በዚህ ህዝብ መካከል ቦስት ማድረግ አግባብ ነው ብዬ አላስብም። ሰዋት ሶስት ሚሊዮን የሚሆን አንድ ቢሊዮን የሚሆን እሱ አይደለም ማተር የሚያደርገው ግን በዛ ፕሮግራም ላይ ትውልድ የሚጠቅም ምንድን ነው ቫሉ አድ የተደረገው የሚለው ነገር ነው እንጂ በግለሰብ ደረጃ ራስን ፕሮሞት ማድረግ ክፋት ባይኖረውም በእንደዚህ አይነት ሁኔታ እርቃን እየመጡ ግን ባህል እየበረዙ ራስን ፕሮሞት ማድረጉ አግባብነት የለውም። ምክንያቱም የውጮዎችን ለምን እንቃወማለን? ሀገራችን ውስጥ እንዲመጣ ስለማንፈልግ ነው። የግሮሰራሚ አይነት መንፈስ ሀገራችን ውስጥ እንዲመጣ ስለማንፈልግ ነው። በተለያየ አይነት ሁኔታ በአለባበስ፣ በድርጊት ላይ ላይ በሚደረጉ ጌጣጌጦች የግብረ ሰዶማዊነት መንፈስ ሀገራችን ውስጥ እንዳይመጣ በዚህ ኮንቴንት ላይ የምንሰራ ሰዎች እኔም ባልደረቦቼም ስንቃወም ነውረዳለ። አሁን ግን በጣም ብዙ ሰዎች በሚመለከቱት ፕሮግራም ላይ የላይቭ ፕሮግራም ላይ እንዲህ አይነት ነገሮችን ማሳየት እንግዲህ ትውልድን መናቅ ካልሆነ በስተቀር ምንም ሊሆን አይችልም እና ባህልን ጠብቆ ፕሮግራም መስራት ይቻላል። ባህልን ጠብቆ ውበትን መጠበቅ ይቻላል። ባህልን ጠብቆ ብዙ ነገሮችን ማስተዋወቅ ይቻላል። ነገር ግን ራቁቶ ነው ትንጥሎ ይህንን ፋሽን ነው ማለት ጤነኝነት አይመስለኝም። ሌላው በጣም አደገኛውና እንዲሁም ደግሞ የታዘብኩት ነገር ምንድን ነው፣ የሜዱሳን የፀጉር እስታይል ተሰርቶ የመጡ ግለሰቦችንም ተመልክተናል። እንግዲህ ሜዱሳ ላይ ማለት ህይወት ያለው እባብ ነው። የፀጉር ስታይሏ ስለ ሜዱሳ ስናነሳ እንግዲህ ቨርሳቺን ማንሳት ግድ ይለናል። ቨርሳቺ ያው እንደሚታወቀው እንግዲህ አይኮኒክ ኢታሊያን ፋሽን ካምፓኒ እንደሆነ ይታወቃል። ሎጎን ስትመለከቱት ሄድ ኦፍ ሜዱሳ ነው፣ የሜዱሳ ጭንቅላት ነው። እና የሜዱሳ ጭንቅላት ላይ ስንመለከት ሜዱሳ ማነች ብለን ጥያቄ እንድንጠይቅ መንገድ ይከፍትልናል። እና በግሪክ ሜቶሎጂ እንግዲህ ሜዱሳ ከሶስቱ እህትማማቾች መካከል ወይም ከሶስቱ ጭራቅ እህትማማቾች መካከል አንደኛዋ ነች እና ጸጉሯ ላይ እባብ ተሸክማ የምትዞር ማለት ነው። እና እንደውም በእንግሊዝኛው ደሞ ዘ ሞስት ፌመስ ኦፍ ዘ ስሪ ሞንስተርስ ጎርጎን ሲስተርስ ኖውን ፎር ሄር ሄር ኦፍ ሊቪንግ ስኔክስ ነውና እባብን ተሸክመው የሚሄድን ተምሳሌትነት ወይም ደሞ ያንን ጎደስ ነች ወነገራችን ላይ የሚሄዱ እሷ ጣውት ነች። ያንን ጣውታ አምልኮ ደግሞ ኢትዮጵያ ውስጥ አምስቶ በእንደዚህ አይነት ብዙ ሰው በሚመለከተው ፕሮግራም ላይ ማቅረብ አግባብነት የለውም። እንዳልኳችሁ እነዚህ ልጆች እንደ ሀገራቸው ወፍ እንግዲህ እንደ ሀገሯ ተዘምራለች ማለት ነው የሚባለው በሀገራቸው ደረጃ ተጽዕኖ ፈጣሪዎች ናቸው። ስለዚህ እነሱን የሚመለከቱ ከስር የሚመጡ ታዳጊ ልጆች የእነሱን ቲክቶክ በየ ጊዜው ያሉና ስራቸውን ብቻ አይደለም እነሱ የሚያደርጉትን ነገር ሁሉ ይዘው ስለሚመጡ ትውልድ ማበላሸት ነው የሚሆነው፣ እና እንዲህ አይነት ነገሮች ቢታረሙ ምክንያቱም ትክክለኛ አካሄድ ስላልሆነ ማለት ነው። ከዛ በተረፈ ግን ያው እንግዲህ ሁሉም የለፋበትን የተዘጋጀበትም ውጤት አግኝቷል። ስለዚህ በዚህ አጋጣሚ በለስ ቀንቷቸው እንግዲህ ቲክቶክ አዋርዱ ላይ አሸናፊ ሆነ እንትን እንኳን ደስ አላችሁ ማለት እፈልጋለሁ። ነገር ግን በእንደዚህ አይነት ይሄ ነገር ይቀጥላል ብዬ አስባለሁ። ቲክቶክ አዋርዱ ምናልባት ሌሎች አዋርዶችም ወደፊት ሊዘጋጁ ይችላሉ። ነገር ግን እነዚ አዋርዶች በሚዘጋጁበት ሰዓት ላይ እየቀላቀለን የምንሄደውን ነገር ብናቆም፣ ከኛ አለባበስ ከኛ ባህል ውጭ የሆኑ ነገሮችን ብናቆም፣ ወንዶች እንደ ሴት ባይለብሱ፣ ሴቶች እንደ ወንድ ባይለብሱ፣ ሴቶች እርቃናቸውን ባይመጡ፣ ከእርቃን ያልተናነሰ አለባበስን ስለተመለከትን ነው ያንን የምንለው። ምክንያቱም ያ አለባበስ ብዙዎችን ያሳስታል፣ ብዙዎችን ለዝሙት ይገፋፋል። የዝሙት መንፈስ የተወጋ ይሁን የሚባለው ያለ ምክንያት አይደለም። ስፕሪት ነው። ስለዚህ በሌሎች ላይ ተጽዕኖ ላይ ያሳደረና ሌሎችን ወደዛ መስመር ውስጥ ሊገፋፋ ስለሚችል እንዲህ አይነት ፋሽን የሚከተሉ ሰዎች ያ የግል ፍላጎታቸው ነው ያደርጉ የሚሉ ኮንቴንቶችን ኦፍኮርስ፣ የግል ፍላጎታቸው የግል መብታቸው ሊሆን ይችላል። ነገር ግን ሌሎች ላይ ተጽዕኖ እስካላሳደረ፣ በታዳጊዎች ላይ ተጽዕኖ እስካላሳደረ ሀገር ላይ ተጽዕኖ እስካላሳደር ድረስ በግላቸው እንደፈለገ መሆን ይችላሉ። ነገር ግን በሌሎች ላይ ተጽዕኖ የሚያሳድር ከሆነ ግን ተቃውሞ ይቀጥላል። ትውልድ መዳን ስላለበት ትውልድ መጥፋት ስለሌለበት ማለት ነው። እና እንግዲህ በአጠቃላይ ስንገመግመው የዘንድሮ የ2025 የቲክቶክ አዋርድ የተመለከተችውትን ገጽታ አስተናግዶ ነው ያለፈው። በድጋሚ አሸናፊዎች እንኳን ደሰላችሁ ማለት እፈልጋለሁ። አጠቃላይ ዝግጅቱ የተከታተላችሁት ነበር። በዚህ ላይ እናንተ በተለይ ደግሞ አለባበሱን በተመለከተ እና እዛ ላይ ከኛ የበለጠ እንግዲህ ሙሉም ፕሮግራም ተከታትላችሁ የታዘባችሁት ነገር ካለ በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። በቀጣይ በሌላ መላገበር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። የአጋስተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሀዘን ነው።